የኤርትራ ጸባጫሪ ድርጊትና የኢትዮጵያ መከላከያ አስገራሚ ምላሽ። የኤርትራ ጸባጫሪነት ከእለት ወደ እለት እየተባባሰ ሄዶ በኤርትራ የነጻነት ቀን በአደባባይ ኢትዮጵያን እስከ መዘለፍና የጦርነት ጠማቂ አድርገዋት እስከ መናገር ደርሰው ነበር። ታዲያም ከዚያም በኋላ የኤርትራ ባለስልጣናት በአደባባይ የወጡ ኢትዮጵያን በሚመለከት የተንሸዋረረ ሀሳባቸውን ከማንጸባረቅ አንስቶ ጦራቸው እየተዘጋጀ መሆኑ እስከ መናገር ደርሰው ነበር። ኢትዮጵያ ግን ሁሉንም ነገር በዝምታ ስትመለከት ቆይታ አስገራሚና አነጋጋሪውን ምላሽ በመከላከያ ሚኒስቴሯ በኩል ሰጥታለች። ዝርዝር መረጃውን እንደሚከተለው የምናቀርብላችሁ ይሆናል። ውድ የተከበራችሁና የተወደዳችሁ የሁሉ ዴይሊ ቤተሰቦች እስከ ፕሮግራማችን ፍጻሜ አብራችን ቆያል። በቅድሚያ ለቻናላችን አዲስ ከሆናችሁ እንደዚህ አይነት አዳዲስ ወቅታዊ ትኩስ መረጃዎች እንዲደርሶት ቻናላችንን ሰብስክራይብ፣ ቪዲዮን ላይክ ማድረግ ቤተሰቡን ይወዳያል። ወደ መረጃው እናሸጋግራችሁ። የመንግስታት ድርጅት የኤርትራ መንግስት በራሱ ዜጎች ላይ እየፈጸመ ያለውን የሰብአዊ መብት ጥሰት እንዲያወግዝ ሲፒጄና ሌሎች 31 መንግስታዊ ያሉን ተቋማት ጥሪ አቀረቡ። በሀገሪቱ ላይ እየተካሄዱ ያሉ የሰብአዊ መብቶች ጥሰት ምርመራ እንዲያስቀጥል ጠይቀዋል። ዓለም አቀፉ የጋዜጠኞች መብት ተሟጋጅ ሲፒጄን ጨምሮ ሰላሳ አንድ መንግስታዊ ያሉን ድርጅቶች የተባበሩት መንግስታት ድርጅት የሰብአዊ መብቶች ምክር ቤት በኤርትራ እየተፈጸሙ ያሉትን ከባድ የሰብአዊ መብቶች ጥሰቶች እንዲያወግዝ ጥሪ አቀረቡ። በሀገሪቱ ላይም እየተካሄደ ያለው ምርመራ እንዲቀጥልም ጠይቀዋል። ድርጅቶቹ በኤርትራ እየተፈጸሙ ነው ብሎ ከዘረዘሯቸው ሰብአዊ መብት ጥሰቶች ውስጥ በዘፈቀደ የሚደረጉ እስሮች፣ ያለ ፍርድ ቤት ትእዛዝ ጋዜጠኞችን ለእስር መዳረግ፣ ፍታዊ የፍርድ ቤት መብት ጥሰት፣ ማሰቃየት ና በሀገር ውስጥ ተቃዋሚዎች ላይ የሚፈጸሙ ጥቃቶች ይገኙበታል። የኤርትራ የሰብአዊ መብቶች እንዲመረምር የተቋቋመው ኮሚቴ በቀጣይ ሀምኔ ወር የስራ ጊዜው እንዲያጠናቅቅ የጠቀሙት ድርጅቶቹ ምክር ቤቱ በመጪው ሰኔ ወር ላይ በሚደረገው ስብሰባ የኮሚቴውን የስራ ጊዜ እንዲያራዝም ጠይቀዋል። ሲፒጄ በጎርጎሮሳውያኑ ታህሳስ አንድ ሀያ አራት ባወጣው የቅርብ ጊዜ ዓመታዊ ዓለም አቀፍ የጋዜጠኞች እስር ጥናት መሰረት ኤርትራ ከሳራ በታች ካሉ የአፍሪካ ሀገራት የጋዜጠኞች እስር ቤት ሆና መቀጠሯን የጠቆመ ሲሆን አስራ ስድስት ጋዜጠኞች ያለ ክስ ወይንም ያለ ፍርድ ታስረው እንደሚገኙ አመላክተዋል። ከነዚህ ውስጥም 13ቱ ከጎርጎሮሳውያኑ 2000 ወይም 2001 ጀምሮ በስር ላይ ይገኛሉ ተብሏል። ፈረንጆቹ 2024 የኤርትራ የሰብአዊ መብት ሁኔታ የሚያውን ኮሚቴ እንዲመሩ የተሰየሙት መሐመድ አብዱል ሰላም በሀገሪቱ ስላለው የዘፈቀደ እስራትና አስገድዶ መሰወር ስጋታቸውን ገልጸው በኤርትራ በስር ላይ የሚገኙ ጋዜጠኞች በዓለም ላይ ረጅም ጊዜ የታሰሩ ጋዜጠኞች መሆናቸውን አስታውቀዋል። እየተገነባ ያለው ሰራዊት ለትናንሽ ኃይሎች የተደራጀ አይደለም፣ ስትል የመከላከያ ሚኒስቴሯ አይሻ መሐመድ ገልጸዋል። ሀገር ብሎ ለመጠራት የሚያሰግሩ ሀገራት በዚህ ልክ ስለ ኢትዮጵያ ለመናገር ሞክራቸው የተለመደ ባህሪ እንደሆነ እናውቃለን ሲሉ የመከላከያ ሚኒስቴር አይሻ መሐመድ ተናገሩ። የሀገሪቱ መከላከያ ሚኒስቴር በስም ያልጠቀሳቸው አካላትን ምክር እየሰሙ ብድግ ብድግ ለሚሉ ትንንሽ ኃይሎች የተደራጀ እንዳልሆነ ሚኒስቴሯ ገልጸዋል። የመከላከያ ሚኒስቴሯ አይሻ ይህንን የተናገሩት የኤርትራ ፕሬዚዳንት ኢሳያስ አፈወርቂ በሀገሪቷ የነጻነት በዓል ላይ በብዙዎች ዘንድ መነጋገሪያ የሆነው ኢትዮጵያን የተመለከተ ንግግር ካሰሙ ከሳምንት በኋላ ነው። ፕሬዚዳንት ኢሳያስ ባለፈው ሳምንት ቅዳሜ ግንቦት 162017 ዓ ም በተከበረው 34ተኛው የኤርትራ ነጻነት በዓል ላይ ባደረጉት ንግግር በኢትዮጵያ መንግስት ላይ ጠንካራ ትችት ሲሰነዝሩም ነበር። ፕሬዚዳንቱ የውጭ ኃይሎች በብልጽግና ወኪላቸው አማካኝነት የኢትዮጵያ ህዝብ ላይ ላለፈ ባለፉት አምስት አመታት ያወጁት ጦርነት ምን ያህል ተስፋ እንደቆረጡ የሚያሳይ ነው በማለት ተናግረዋል። የኢትዮጵያ መንግስት የጦር መሳሪያ ግዢና የወታደራዊ ዝግጅት ላይ ነው ሲሉ የከሰሱት ኢሳያስ እነዚህ የታቀዱ ጦርነቶችን ለማስጀመር የጦር መሳሪያዎችና ቴክኖሎጂን ለማግኘት የሚደረገው የግዢ ጥድፊያ፣ ተጓዳኝ ፉከራዎችና ወታደራዊ ዝግጅት ሁሉም ያወቀውና ና የተመዘገበ ነው ሲሉም ተደምጠዋል። ሊያቀርቡ የሚፈልጓቸው ምክንያቶች ብዙ ናቸው። የውሃ ጉዳይ፣ አባይና ቀይ ባህር፣ የባህር በር ማግኘት፣ የኦሮሞ ህዝብን የማይወክል የኦሮሞ አስተሳሰብ፣ የአፋር ህዝብና መሬትን ለዚህ አጀንዳ መጠቀም እንዲሁም ጦርነትን በሰፊው መቀስቀስ ነው በማለት ከሰዋል። ፕሬዚዳንት ኢሳያስ በተለይም የኦሮሞ ህዝብን የማይወክል የኦሮሞ አስተሳሰብ በማለት ያደረጉት አስተያየት ከተለያዩ አካላት ጠንካራ ምላሾችን አስከትሏል። የመከላከያ ሚኒስቴር አይሻ ቅዳሜ ግንቦት 23 2017 ምረት በኢትዮጵያ ዜና አገልግሎት በተላለፈው ቃለ መጠይቅ ላይ ለፕሬዚዳንት ኢሳያስ ምላሽ የሚመስል ትችት አንስተዋል። የመከላከያ ሚኒስቴሯ በስም ያልጠቀሳቸውን አካላት ኢትዮጵያን የተመለከተ ንግግር ማድረጋቸውን በማመልከት ወቅሰዋል። ፕሬዚዳንት ኢሳያስ ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ከመጡና እርቅ ከፈጠሩ ወዲህ የኢትዮጵያ መንግስት ላይ ጠንካራ ትችት ሲያቀርቡ ይህ የመጀመሪያቸው ነው። ላለፉት ሁለት ትውልድ በኢትዮጵያ የሀገር መንግስት ግንባታ ውድል መጨናገፉን በንግግራቸው የጠቀሱት ፕሬዚዳንት ኢሳያስ ከቀዝቃዛ ዓለም ጦርነት ወዲህ ኢትዮጵያ ወደ ብሔር ፖለቲካ ጽንፍ ማምራቷን አመላክተዋል። ከከባድ የድንበር ጦርነት በኋላ ከሁለት አስርት ዓመታት በላይ በፍጥጫ ላይ ቆይተው የነበሩት ኢትዮጵያና ኤርትራ ግንኙነታቸውን ያሻሻሉት የጠቅላይ ሚኒስትር አብይ አህመድ ወደ ስልጣን መምጣትን ተከትሎ ነው። የሁለቱ ሀገራት ግንኙነት እየተሻሻለ ባለበት ጊዜ በተቀሰቀሰው የትግራይ ጦርነት ውስጥ የሁለቱ ሀገራት ሰራዊቶች በአንድ ተሰልፈው የህወሓት ኃይሎችን ሲዋጉ ቆይተዋል። ጦርነቱ በአሜሪካና በአፍሪካ ህብረት አማካኝነት በተደረጉ ድርድሮች መቋጫ ካገኘ በኋላ የጎረቤት ሀገራቱ ግንኙነት ከመሻከር አልፎ ወደ ፍጥጫ እያመራ ነው። በተለይ ኢትዮጵያ በቀይ ባህር በኩል የባህር በር የማግኘት ፍላጎት ይፋ ከሆነ በኋላ በኤርትራ በኩል ስጋት ተፈጥሯል። ይህም ኤርትራ ከኢትዮጵያ ጋር በህዳሴ ግድቡ ውዝግብ ውስጥ ከምትገኙ ግብጽ ጋር ትብብር በመፍጠር ውጥረቱ ተባብሷል። በተጨማሪም በይፋ ባይነገርም ኤርትራ በኢትዮጵያ ውስጥ ያሉ ታዋቂ ቡድኖችን በመደገፍ የምትከሰስ ሲሆን በተመሳሳይ የኤርትራ ተቃዋሚዎች በአዲስ አበባ ጽሕፈት ቤት እስከ መክፈት ደርሰዋል። የሁለቱ ሀገራት ግንኙነት የበለጠ ያሻከረው ጠቅላይ ሚኒስትር አብይ አህመድ ቀይ ባህር ላይ የባህር በር ሊኖረን ይገባል ማለታቸውን ተከትሎም ነው። በዚህ ልክ ስለ ኢትዮጵያ ለመናገር ሙከራ ማድረጋቸው የተለመደ የእነሱ ባህሪ እንደሆነ እናውቃለን ብለዋል። በአሁኑ ሰዓት እየተገነባ ያለው ሰራዊት እነሱ እንዳሰቡት እዚህ ሰፈር ላይ የእነሱ ምክር እየሰሙ ብድግ ብድግ ለሚሉ ትንንሽ ኃይሎች የተደራጀ ሰራዊት አይደለም ሲሉም ተደምጠዋል። የመከላከያ ሚኒስቴሯ በማንኛውም የተሳሳተ ስሌት ኢትዮጵያን ለመድፈር ብሔራዊ ጥቅሟን ለመንካት ለሚፈልጉ ኃይሎች በአስተማማኝ ሁኔታ የተገነባ እንደሆነም ገልጸዋል። ቤታችን ውስጥ ያሉት እዚህም እዛም ለሚሉት ትንንሽ ነገሮች የሰፈር ሚሊሻ በቂ ነው ያሉት ሚኒስቴሯ ይህንን የሚሊሻ ኃይል እያሰለጠኑና እያዘጋጁ መሆኑንም ተናግረዋል። የመከላከያ ሚኒስቴሯ በኦሮሚያ ክልልና በአማራ ክልል ያሉትን ግጭቶች በተመለከተም በቃለመጠይቁ ተናግረዋል። ክልሎቹ ከዚህም ቀደም የነበሩበትን ሁኔታ ሁሉም ሰው የሚረዳው ነው ያሉት ሚኒስቴሯ አካባቢዎቹ በተመሳሳይ ሰላምና መረጋጋት የሚታይባቸው ህዝቡ ተረጋግቶ ወደ ልማት ስራ የገባባቸው ሁኔታዎች ናቸውም ብላለች። የፋኖ ኃይሎችና የኦሮሞ ነጻነት ሰራዊት ቁመና እዚህ ግባ የሚባል እንዳልሆነና ለመከላከያ ሰራዊት ስጋት የሆነ ወይንም ህዝቡ ከሰላማዊ ኑሮ መቶ በመቶ ተነጥሎ እንደነበረው የሚያደርግ እንዳልሆነም በቃለ መጠይቁ ተናግረዋል። በዚህ አካባቢዎች ያለው ሁኔታ ሰላማዊ ሆኖ እንዲቀጥል ለማድረግ የክልሎቹን ሚሊሻና የጸጥታ ኃይል የማሰልጠን ስራ እየተከናወነ መሆኑንም ተናግረዋል። ከክልሎቹ አቅም በላይ ሲሆን ደግሞ የማገዝ ስራ እየሰራ አካባቢዎቹን ወደ መረጋጋትና ራሱ ሰራዊቱ ወደ ነበረበት የሀገር ህልውና ጠባቂ ቁመና የመመለስ ስራ ጎን ለጎን እየተሰራ ይገኛል። የመከላከያ ሰራዊቱ በንጹሃን ዜጎች ላይ ወስዷቸዋል ስለተባለው እርምጃዎች ጥያቄ የቀረበላቸው ሚኒስቴሯ ጉዳዩ የሚዲያ ፕሮፓጋንዳ እንደሆነ በመግለጽ ክሱን አጣጥለዋል። ሚኒስቴሯ በሚደረገው የሰላም ማስከበር ሂደቶች ውስጥ ሰው ይሳሳትን ማለት አይቻልም፣ የሚኖረውን ነገር ስለምናውቀው በማለት ተና

ሚኒስቴር አይሻ ይሄን ቢሉም የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰማኮና ዓለም አቀፍ የሰብአዊ መብት ተማጋቾች በጦርነት አውዶች ውስጥ የመንግስት የጸጥታ ኃይሎች ንጹዋ ላይ ፈጽመዋል ያላቸውን ግድያዎች በተመለከተ በተደጋጋሚ ሪፖርቶች ማውጣታቸውም አይዘነጋም። ኢሰማኮ በጥር ወር ባወጣው ሪፖርት በአማራና በኦሮሚያ ክልሎች ከፍርድ ውጭ የሚፈጸሙ ግድያዎች አሳሳቢነታቸው እንደቀጠለም አስታውቆ ነበር። ሪፖርቱ በአማራ ክልል በንጹዋ ላይ ግድያ እንደተፈጸመባቸው ከጠቀሳቸው አካባቢዎች መካከል ምስራቅ ጎጃም ዞንና እንዲሁም ደግሞ ደቡብ ጎንደር ዞኖች እንደሚገኙበትም ተናግረዋል።